ርብቄ ተገኝታለች። የርብቄ አድናቂዎች እንኳንም ደስ አላችሁ ልላችሁ ወዳለሁ፣ ከኔ ጨምሮ እንኳን ደስ አለን ልለው ፈልጋለሁ። ርብቄ ከታገተችበት ተለቃለች፣ ወደ ቤቷም ተመልሳለች። አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የፍቅር ጎረጆ ቤተሰቦች እንዴት እንደናችሁ? ሁላችሁንም እንደ ሰዓት አቆጣጠራችሁ ሰላም ሰላም ብያለሁ። ሰላማችሁ ብዝት ይበልልኝ። ማለት ነው ለዛሬ ይዤላችሁ የመጣሁት ርብቃ ድራማን ክፍል ሀያ ሁለት ነው። ማለት ነው እነሆ እንድትጋበዙ ሊባክብሮት ጋር ጠይቃለሁ። ማለት ነው ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቪዲዮውን እንዲቀላቀሉ በአክብሮት ጠይቃለሁ። ነባሮች ደግሞ ላይክ፣ ሼር እያደረጋችሁ እንድታበረታቱኝ ነ እጠይቃለሁ ማለት ነው እኔ ወደ ድራማው አመራለሁ። ማለት ነው ጎዳችሁና ፍቅራችሁ ስለምትከታተሉ ከልብ አመሰግናለሁ። አቤል ሁሉንም ነገር ርች ነገረችው። ለምን እንዳልነገረችው ርብቃ ለምን አልነገረችኝም ብሎ ሲበሳጭ ያልነገረችብህ ጉዳይ ከማሚቴ ጋር ያላችሁ ነገር ጥሩ ስላልሆነ በእነዚህ አይነት ስሜት አልነግረውም ብላ ነው፣ ስትረጋጋ ልትነግርህ ነበረ ትለዋለች። አቤልም ሁሌም ለእኔ በመጨነቅ እራሷን የምትጎዳውስ ነገር ይላል። አይ አቤልዬ፣ እንደዛ ለማለት እኮ አይደለም፣ ግን ያው ላንተ አስባ ነው ትለዋለች። አው ለእኔ እኮ ሁሌ ስታስብ ነው እሷ ራሷን እየጎዳች ያለችው። እኔ ግን ማረባ ሰው ነኝ እያለ ራሱን ይወቅሳን። የምርም የማይረባ ሰው ነው ብዬ ነው እኔ ላይ እንደ አንዳንድ አፍቃሪ የምወስደው ማለት ነው። ከዛም እሷም በቃ ተረጋጋ ትለውና ታረጋገዋለች። ብዙም ቢጨነቅም ቢጠበብም ምንም ቢያደርግም ነገር ግን ምንም ማድረግ አልቻለም። አቤል የተለየ ነገር አላደረገም። እቤት ቁጭ ብሎ ፖሊሶቹን ከመጠበቅ ውጭ የአንድ ነገር በራሱ እንቅስቃሴ አላደረገም። እንዲሁም ፊንጭ ራሱ አዙ ሰታው ምንም ያደረገው ነገር የለም። ማሚቲ ግን በጣም ተጠራጥራ ነበረ። ምክንያቱም በወረቀቱ ጉዳይ በጣም ስለ ጓጓ እዩ ወረቀቱን ለማግኘት ብሎ ምናልባት አግቷት ይሆን ብላ ሚጠራጠር መጠራጠር ስለነበራት ለአዙ ትጠይቃታለች። አዙ ርብቃ ከመጥፋቷ በፊት ምን እያደረገኝ ነበር ከማስጋ ነበረች የተስነች ትላታለች። ለረዥም ሰዓት ከዩ ጋር ክፍሏ እንደነበሩ ትነግራታለች። የተለየ አየሽው ነገር አለ እንግዳ ነገር ስትላት፣ አዙ በቋንቋዋ ትንሽ ግራ ከመጋባቷም ምንድን ነው ብላ እንዳብራራችላት እንድታብራራላት ትጠይቃለች። እንግዳ ነገር ማለት አዲስ ጸባይ ማለት ነው ትላታለች ማሚቴ እሷ ምንም ነገር እንዳላየ ትነግራታለች። እሺ በቃ አዲስ ነገር ወይም አዲስ ጸባይ እዩ ላይ ካየሽ ንገሪ ብላት አዙን ተሰናብታት ትሄዳለች። እሷ ግን አሁንም አዙ ይሄን ብትላትም ጥርጣሬዋን አላቆመችም። እሱም በግልጽ ለመናገር ለማናገር ፈለገች እዩን ክፍን ጠራችሁ። እሱም ፍርሃት ተሰምቶታ ነበር እና ምንም ፈቃደኛ አልነበረም። ከሁለት ከሶስት ምልልስ በኋላ እሺ ብሎ ከክፍል ገባ። ክፍልም ከገባ በኋላ ርብቃ የት እንዳለች ታውቃለህ ወይስ አታውቅም? አንተን ነህ አገትካት ወይ ያልኩህ ነው ትለዋለች። እንዴ እኔ ለምንድን ነው ርብቃን ማግታ? ማሚቲ ምን ሆነሽ አንዛሬ ስላትም፣ ምናልባት ለወረቀቱ ስለ ጓጓህ፣ ምናልባት በእሷ በኩል አገኘዋለሁ ብለህ ከሆነ ብዬ ነው ይላል። እሱም እየተበሳጨን እንደት እንዴት እንደዚህ አደርጋለሁ ምን አገባት እሷ ምስኪን የሆነች ልጅ ምናምን እያለ መቀበጠር ይጀምራል። እሷም ይሄን የጅል ሀሳብ ከሠራህ ተናገር፣ ካልሰራህ በቃ ውጣልኝ፣ ትለዋለች። እሱም እንዳልሰራ ይናገርና ይወጣል። አዙ ክፍል እያጸዳች ወይም ደረጃ እያጸዳች የተዘጋ ለብዙ አመታት የተቆለፈ በር ላይ የርብቄን ጫማ ታገኘዋለች። አዙ እየወጠች ወደ ሳሎን ትመጣለች። ሁለቱ ቁጭ ብለው ነበረ ርችና ቤል፣ ምክንያቱም እዩና ማሜቲ ክፍል ነበሩ እሷም እዛ ክፍል እንዳገኘችው ጫማውን ተናግረዋለች። እዛ ክፍል ምን ልሰራ ሄደች? ለምን እዛ ተገኘ? የሚባል ትንሽ ውዝግብ ተፈጠረ። አቤልም እዩም መጣ። እዩም ፈጽሞ እዛ በመደንገጥ በጣም በመደናገጥ እዛ ምንም ነገር እንደማይኖር እንዴት እራሷን አንድ ክፍል ላይ ቆልፋ ትቀመጣለች፣ ማንስ እዛው ክፍል ውስጥ ከፍቶት ያቃል፣ ስንት ዓመታት የገባ ተከፍቶ የማይታወቅ ቤት ክፍል እያለ መቀባጠር ጀመረ። ቢሆንም ግን መሞከሩ አይከፋም በሚል ህርቻ አደመደመች። እሺ ብሎ እርጅ ተከትሎ በቃ እንደዛ ከሆነ ለምን ቁልፉን አልፈልገውም ይላታል። እሺ ብሎ ክፍል ቢፈልገውም ቁልፉን ግን ሊያገኘው አልቻለም። ቤት ለማሚቲ ለምን አልደውልም? ምክንያቱም የሆነ ጊዜ አስታውሳለሁ ለማሚቲ እንደሰተዋት ይላል። ሲደውልም ማሚቲ ደግሞ እንደ አጋጣሚ ስልኳን የረሳች ቤት ነበር ትተው የሄደችው። ብዙም ሳትቆይም ተመለሰች ማሚ ወደ ቤት ማሚንም እንዲህ በማለት እጇን ጎትቶ እኔ ምልሽ ማሚቴ ክፍል ወይም ላይኛው ቤት ክፍል ላይ የተቆለፈውን ቁልፍ ቁልፎ አንቺ ጋ ነው፣ የሆነ ጊዜ ስጥችሻለሁ አስታውሳለሁ። ማሚቴ እባክሽ፣ እባክሽ ጭንብቻሽ በይኝ እባክሽ ማሚቴ ይላታል። ምን ነው ሚስት ተገኘች እንዲህ ምናምን ትለዋለች። ማሚቴ በዚህ ሰዓት የሚሾፍበት ሰዓት ነው፣ አታሹፊ እባክሽ፣ ጨንቆኛል፣ ቁልፉን ስጭኝ፣ እኔ ከፍቼ ማየት እፈልጋለሁ። ርብቃ ዝሁ እንዳለች እየተሰማኝ ነው ይላታል እሷም ይሄን ቢላትም ቁልፉን ግን በጣም ስለቆየ የት እንዳረገችው እንደማታስታውስ ትነግረዋለች። በጣም ይበሳጭና ይወጣን ይወጣል። ምንም ማድረግ አልቻለም። ለምን በሩን አንሰብርም ብሎ ሀሳብ ቢያመጣም እዩ ግን ውስጥ ስለነበረች ስለሚያውቅ አጣጣለባቸው ሀሳባቸው እንዳይሳካ አረጋቸው። እዩም እጁን አጣጥፎ ቁጭ አለ። ፖሊሶቹን ከመጠበቅ ውጭ ምንም ያደረገው ነገር የለም። አንዳንድ ፍቅረኛ እኔ እኮ ልጅም ራሱ ያሳዝነኛል። እንዴት እንዴት የሆነ ነገር ስ ብትሆንም ሰሞኑ እኮ ደግሞ እያመማት ነበር ብሎ ከማውራቱ በቀር ተነስቶ በሩንም አልከፈተም፣ ወደ ውጭም አልወጣም፣ ከዛ ከሶፋ ላይ አልተነሳም። እንትና ግን በጣም ስለጨነቃት በቃ እስቲ ቢያንስ ሻይ ልጠጣ፣ ራሴን ባነቃቃ፣ እስቲ ከዚ ከሶፋ ላይም ልነሳ ብላ ወደ ኪችን ትሄዳለች። ኪችንም ስትሄድም አዙ በጣም ነው የደበረኝ እኔ እዚህ ቤት ምርጧት አልመጣች እኔ እዚህ ቤት መቀጠል አይመስለኝም ትላታለች እኛም እኮ በጣም ናፍቃናለች ነገር ግን መታገስ ነው ያለብን ምን እናደርግ እንችላለን ትላታለች አዙም በቃ ጸልይ እስቲ ለማንኛውም ቶሎ እንደምትገኝ ተስፋ አደርጋለሁ ትላለች አሼ ብላ ወደ ሳሎን ቦሻዋን አፈልታ ስትቀመጥ የእንትና ወንድም ይደውላል የርብቃ ወንድም ስታነሳው ምን እንደምትለው ግራ ይገባታል ወንድሟ እህቱ እንደቀጠረችው ዛሬ እመጣለሁ እንዳለች አባቷ ደግሞ ነገ ወይም አዳር በረራ እንዳለው ይነግራታል። እሷም ተደናግጣ የስልኳ አንድ ስላልሰራልኝ ነው ላንቺ የደወልኩልሽ ይላታል። እሷም በቃ እንደዛ ከሆነ እኔ ላቤል ደውዬ ምን እንደሆነች አጣራለሁ ትለዋለች። እሺ ብላ ከወንድሟ ጋር ወይም ከብሩ ጋር ስልኩን ትዘጋና ምን ማድረግ እንዳለባት ታቤል ጋር ይመካከራሉ። ለምን ተሳፈሩበት ወይም ለማዝናኛ እንደሄዱ አልተመለሱም፣ አትያቸው አትይውም ሲላተም፣ እሱንማ ሁሉንም መረብክ ነግረዋለች፣ ፎቶችሁን ሳይቀር ልካለታለች ትለዋለች። በቃ እንደዛ ከሆነ ምን እናድርግ፣ በቃ እስቲ ትንሽ ቆይተን ደግሞ ሀሳብ ሊመጣ ይችላል ይላል። ያ እዩም አባት አባቷ ስለነበረ ነገ በአባቴ ወደ ውጭ ስለሚሳፈር ወይም በረራ ስላለው አክስቴ ካላገኘሁ እያለች ነው ስለዚህ ሀባቴ ወጥቼ ልይላት ላገኝ ይለዋል እዩ እዩ እንደዛ ሲል አቤል ግን እንዴ በዚህ በጭንቀት ውስጥ ሆነ ሀባቴን ትላለክ ይለዋል ብቀመጥም ምንም ነገር አላመጣም ምክንያቱም ምንም ነገር አንተም ማምጣት አልቻልክም፣ ይለዋል በቃ እንደዛ ከሆነ ልክ ነህ፣ አንተም ሂድ በቃ አባት ተተሳፈረማ ሰላም በለው ይለዋል በቃሽ፣ ብለው በሀሳቡ ተስማምቶ እዩ አባቱን ሊያገኝ ይወጣል። አባቱን ግን ሊያገኝ አልነበረ የሚወጣው ርብቃ እዛ ክፍል እንዳለ ስለተጠራጠረ አውተው የሆነ ጭር ያለ ቦታ ላይ እንዲያስቀምጧትና አይኗን ጨፍነው ሰዎቹንም ሳታያቸው አይኗንጭ በሻሽ ነገር አስረው እንዲጥሏት ከዛም፣ ሎኬሽን ልከው ለአቤል እንዲያነሷት ነበር መልእክት ሲያስተላለፍ የነበረው። ወዲያው ብዙም ሳይቆይ ተመለሰ። ምን ነው አባትህን አላገኘህም? ይለዋል። አቤልም እሱም አይ ሌላ ፕሮግራም አለው፣ ቤተሰብ ጋር ሌላ ቀጠሮ ነበረው አለችኝ አክስቴ። በዛም በቃ አንተንም ብቻ አንተምትሁ ብዬ መጣሁ ይላል። በዚህ በክፉ ጊዜ አብረሄ ስላለህ ወንድሜ፣ በጣም ነው የማመሰግነው ነገር ግን ሰማ እንደ ይለዋል እሱም ምንድን ነው ብሎ ሲጠይው ረብቅ ጉዝናት እንዴት ስለው የዛ ጊዜ መዳኒት ሰጥኋት አላልኩህም የዛ ጊዜ ኮ መዳኒቱን አልወሰደችም ነበር ወይኔ ልጅ እያለ ይቆጫል እና አጎት ልታደርገኝ ነው እያለ ማሾፉን ይቀጥላል እሱም ይህ ነገር እንደማያሾፍ ይነግረዋል ርጭ ግን የሆነ ነገር ጠርጥራለች እዩ እንደዚህ የሚያሾፍበት ወይም እንደዚህ ነገሩን ቀለል እያደረግ ያለው እንዴት ነው ምንድን ነው ትላለች አቤል ደግሞ ምንም ነገር እየፈራሁም አይመስለኝ። ሲጀመር እዚሁ ቤት ውስጥ ያለች እየተሰማኝ ነው ፍርሃት ነገር እየተሰማኝ አይደለም ይላል። እሷም እንሻላ፣ ምንም አይደለችም ማለት ነው፣ ሰላም ናት ማለት ነው አንተ ሰላም ከተሰማህ ትለዋለች። እሷ ግን እኮ በጣም አሰቃየኋት ለኔ እኮ ይሄ አይገባኝም ነበር እያለ ሶፋውም መደብደብ ይጀምራል። ስልኩ ድንገት ይጠራል። አንሳው ስትለው፣ አይ አዲስ ቁጥር ነው፣ ይሄን አላውቀውም አላነሳም ይላል። ምናልባትም እኮ ረች ማለት ርብቃ ልትሆን ትችላለች ይለዋል ትለዋለች። እሱም ኦኬ ነው እኮ ልትሆን ትችላለች ብሏል። እሷም በእርግጥም ርብቃ ነበረች። ነገር ግን ድምፅ እንዳታሰሚ ዝም ብለሽ ድምፁን ስሚው ነበር ትዕዛዝ የተሰጣት። ምክንያቱም አቤልን ከፈለግሽ ኤክስ ተብላለች። አቤልን እንገለዋለን ብለዋታል። እሷም አብሔርን ምንም ነገር እንዳታረጉት እያለ ትጮኋለች። ላ ልጇም ጎንበስ ብላ ወይም ሆዷን ይዛ አይዞህ ልጄ አባትህ ያስወጣናን ከዚህ እየፈለገ ነው በእርግጠኝነት እያለ ለልጇም ለእሷም ተስፋ ትሰጣለች። ስልኩን ለሁለት ጊዜ ጠራ፣ ለሁለት ጊዜ ማነሳው፣ እርችም ሄሎ አለች። በተደጋጋሚ ሄሎ ሄሎ ሄሎ ሄሎ ቢሉም ስልኩ ግን መልስ አይሰጥም። ይሰማሉ፣ ይዘጋሉ። ከዛ ደግማ ደግማ ትደውላለች። አሁንም ሄሎ ሄሎ ነው ምትለው። አሁንም መልስ አልሰጠም። ማለት እንዳታወሪ ስለተባለች ማለት ነው። ከዛ ከዛ ቤት ያስወጧታል በጥቁር መኪና ጭር ያለ ቦታ ቆሻሻ መጠያ ላይ ጥለዋት ይሄዳሉ። ጥለዋት ከመሄዳቸው በፊት አይኗን አስረው ላቤል ይደውላሉ። መቶ እንዲወስዳትና በላከለትን ሎኬሽን መቶ እንዲወስዳት ይነግሮታል። እሱም እሺ በቃ ተነስተን እንሄድ ተባብለውት ይነሱና ይሄዳሉ

ነገር ግን ጥቁር መኪና ሲሄድ አይቻለሁ። ቶሎስ ሻሹን ስፈታው ይላሉ። ታርገውን ይዘሸዋል ሲላትም አይ እኔ ታርጋውንም ነው አልያዝኩትም ይላል ትላለች። አዩ ግን ተጨንቋን። ምክንያቱም ካሁን ካሁን ተናገረችብኝ አልተናገረችብኝ፣ አየቻቸው አላየቻቸው እያለ በጭንቀት ውስጥ ነው በቃ አይዞሽ ዋናው በሰላም መገኘትሽ ነው አንቺ። ስለዚህ በቃ አሁን ተነሽና ወደ ቤት እንሄድ ይላታል። ሁለቱም ገድፈዋት ወደ ቤት ይገባሉ። ልክ ማሚቴ ሁለቱም ወይም ማሚቴና ርችዬ ቁጭ ብለው ነበረ ቤት ስትገባ ድብዝዝ ብቻ ምን ልበላቸው ክስ ስትጥቁር ብላ ነበረ ርችዬ። ልክ ስታያት ተጠመጠመችባት የት ከርመሽ ነው ደግሞ የመጣሽው ብላ ማሚቴ ታሾፍባት ጀመር። አቤልም ያበሳጨን፣ አሁን እንደዚህ ከሆነሽ እንዴት ነው እንደዚህ የምታያት አይታይሽም? ምን እንደሆነች እያለ ይጮኋን። አቤልም በቃ በቃ ነገሩን አረጋግጡና ሶስቱን ማለቴ፣ ሁሉም ይቀመጣሉ ሶፋ ላይ። ምን እንደተፈጠረ ሁሉንም ትነግራቸዋለች። ማን እንዳገታት ግን አታውቅም። ድምፃቸውንም እንደማያወሩ ትነግራቸዋለች። አቤል ግን ማን ነው እያለ ይጨነቃል። እዩ ደግሞ ምናልባት መጨረሻ ላይ ከእሱ ጋር ስለነበረች እንደወስነው ብላ ጠርጥራኝ ይሆን ወይስ አልጠረጠረችኝ ይሆን እያለ በጭንቀት እሱም ተወጥሯል። ማሜቴ ደግሞ በቃ የራስሽ ጉዳይ እኔ መሄድ ሳይኖርብኝ አይቀርም፣ ድሮውንስ አንቺ እዚህ ኖረሽ እኔ ምን ሰላም አገኛለሁ ብላ ጥላ ወደ ክፍል ትሄዳለች። አቤልም እቅፍ ያደርጋትና አይዞሽ እኔ ቆንጆ ይላታል። ነገር ግን ወንድሟ ደውሎ አሁንም ወመሄድ እንዳለባት ወይም አባቷ እንደሚሄድ ትነግረዋለች፣ ይነግራታል። ነገር ግን እንደዚህ ከሆነ ወንድሟ በፊት ወይም አባቷ ፊት መቅረብ አትፈልግም። እንዴት ታርግ፣ ግራ ገብቷታል። ረብቃ እርችየም በተመሳሳይ መልኩ ግራ ገብቷታል። መቲ ደግሞ ስልክ እየደወለች ምን አዲስ ነገር አለ ትላታለች ለአዙ። አዙም ምርጧ እንደጠፋ ትነግራታለች። ምርጧም እሰይ እንኳን ጠፋች ልጅ ስትመጣ ግን እንደው ምናልባት ገጠመኝ ከመጣይ ግን መርዙን ሰጥተት ልጇን እንድትገልባት ትላታለች። እሷም እሺ ችግር የለው ምርጥዬ አደርገዋለሁ ትላታለች። ነገር ግን ቤቱ ሁሉ ተጨንቋን እነ አቤል እነ እዩ እነ ርች እነ ማሜጤ ስትጀምር ቤቱ በጣም ጭር ብሏል፣ በጣም ቆዝሟን ትላታለች። በቃ እሺ አዲስ ነገር እንደሚኖር ተስፋ አደርጋለሁ ትላታለች። ምን ነው ተሻለች ስትላት፣ እሷ ሲትሞት ወይም ልጇ ሲሞት ነው እኔ በደንብ የሚሻለኝ አላያልሽ አለኝ አልችልም፣ ትላታለች በቃ እሺ ብላ ስልኩን ከዘጋችሁ በኋላ አዙ ርብቃ ስለመጣ በጣም ደስ ብሏት እቅፍ አርጋ ትሰማታለች። ተማሚቲ በቀር ሁሉም በመምጣቷ ደስ ብሏታል ደስ ብሏታል ደስ ብሏቸዋል ሁሉም ማለት ነው። እዩም እያስመሰለ ቢሆንም ያው ደስ ያለው ያስመስሎታል። ውድና የተከበራችሁ የፍቅር ጎጆ ቤተሰቦች እንዴት እንዴት ናችሁ? ሁላችሁንም እንደ ሰዓት አቆጣጠራችሁ ሰላም ሰላም ብያለሁ። ሰላማችሁ ብዝት ይበል። ለዛሬ ዥላችሁ የመጣሁት ይሄን ይመስላል። እንደ ወደዳችሁ ተስፋ አደርጋለሁ። ወዳችሁና ፈቅዳችሁም ስለምትከታተሉ ከልብ አመሰግናለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ይጀምሩ። ነባሮች ደግሞ ላይክ ሼር አድርጎ አይከፈልበትም፣ አበረታቱ ወገን ለወገን ደራሽ ነው በሚለውን እንያዘውና ልታበረታቱኛ በአክብሮ ትጠይቃለሁ ማለት ነው። ሀሳብ አስተያየት ካላችሁ ለበድራማውም እኔ በምሰጠው አስተያየት መስጠት ትችላላችሁ። በኮሚንት ሳጥን ማለት ነው። በድጋሚ አመሰግናለሁ ማለት ነው። ምክንያቱም አቤል ይሄ ብቻ ማድረግ አልነበረበትም። ከዚህ የበለጠ ለርብቃ ማድረግ ነበረበት።